ወደቀ ተናግራለች። እሱም የእሷን ሀሳብ ተባብሯል ተባብሯታል ማለት ነው። ህይዋን ግን በፍጹም ይሄ ነገር አልተዋጠላትም ማለት ነው። ምክንያቱም በፍጹም ይሄ ነገር ሊከሰት እንደማይችል ተሰምቷታል። ባንቴሮንም ስትጠይቀው እንግዲህ እሱም ለማስተባበል ሞክሯል ማለት ነው። መጨረሻ ላይ ግን ያው ሮዛ ባንቴሮን ልትገለው እንደሆነ አውቃለች ማለት ነው። እንግዲህ ሮዛ እዛ ጋር ቢሳካላትና በአንቴሮን እስከ መጨረሻው ድረስ ብታሰናብተው እንግዲህ የሮዛ ሁሉ ሚስጥሩ አብሮ ይቀበር ነበር ማለት ነው። ዴቭ ምንም ነገር ሳያውቅ የሁለቱን ግንኙነትና የነበራቸውን ሚስጥርነት ሳያቅ እስከ መጨረሻው እንዲያበቃ ስለፈለገች ነበረ እንደዚህ ያደረገችው ማለት ነው። ምክንያቱም ባንቴሮ አርፍሽ ካልተቀመጥሽ ወይም ደግሞ እኔ ሕሊናዬ እያረፈ ስላልሆነ ሁሉንም ነገር ለዲቭ እነግረዋለኝ ብሏት ነበረ ማለት ነው። ስለዚህ አሁን ላይ ግን ባንቴሮ እራሱን አድኗል ማለት ነው። ምክንያቱም ሮዛ ልትገለው ነበረ፣ ሰው መጥቶ አድኖታል ማለት ነው። ሮዛም እንግዲህ ባሰበችው ነገር ስላልተሳካላት በጣም ተበሳጭታለች ማለት ነው። ምክንያቱም ባንቴሮ ከዚህ ምድር ካልተወገደን በስተቀር እሷ መቼም ሰላም እንደማታገኝ ነው የሚሰማት ማለት ነው። ምክንያቱም ባንቴሮ ሚስጥራቸውን አንድ ቀን ዴቪ ነግረዋል ብላ ስለምታስብ ይሄ ነገር ደግሞ እንቅልፍ ነስቷታል ማለት ነው። አሁን ላይ ግን ሮዛ ያው ባንቴሮን የመግደሉ ነገር አልተሳካላትም ማለት ሌላው እንግዲህ ያው ሮዛ ከተንኮሏ እንደማያልቅና ቃል ስለምንጠቀምላቸውለን የምታረጋቸው ነገሮች በሙሉ በጥንቃቄ ስለምታደርጋቸው ነገሮች በጠቅላላ ይሳኩላታል ማለት ነው። ባንቴሮ ቆሞ እንዲሄድ በፍጹም መቼም መቼም መቼም ለሰከንድ ራሱ እንደማታስብ እያየናት ነው ያለው ማለት ነው። የባንቴሮን ውንትን እንግዲህ ኢሜይል የተሳሳተ ኢሜይል ልካላቸው ሰዎቹ እስከዛሬ ድረስ ባንቴሮን ሕክምና እርዳታ ሊያደርጉለት ይችሉ ነበረ ማለት ነው። ስለዚህ ይህንን ደግሞ ሮዛ አበላሻሽተዋለች የተሳሳተ ዕድሜ ልካ ማለት ነው። ይሄንን እስካሁን ድረስ ዴቭ አላወቅም ነበር። አሁን ላይ ግን በጣም ግራ ተጋብቶ ነበረ ማለት ነው። ለሰዎችም ሲደውል የጽፈ የጻፍክልን ኢሜይል ባንቴሮ እንደተሻለው እና እዚህ የተሻለ ሕክምና እንዳገኘ ነግረህናል፣ በዚህ ደግሞ ደስተኛ ነን ብለው ሲሉት እንግዲህ ግራ ገብቶት ነበረ ማለት ነው። ነገሮችንም ሊያጣራ ሲሞክል እንግዲህ የሆነ ያልታወቀ ሰው ኢሜይል እንዳደረገላቸው ደርሰውበታል ማለት ነው። ሉሊት እንግዲህ እንደ ዴቭ ሞኛ አደለሁም ብላለች። ከዚህ በፊትም ያው ነገሮችን በትኩረት ነው የምታየው ማለት ነው። ጅል እንዳልሆነች እያየናት ነው። ሮዛ እንዳደረገችው እርግጠኛ ነች። ሮዛ ግን ሉሊት ነች ብላለች ማለት ነው። በቀላሉ ነው የሚያምናት ዴቭ ማለት ነው። ሉሊት በፍጹም ይሄንን ነገር እንደማታደርግ ህሊናው ያቀዋል ማለት ነው። ግን ሮዛ ስላለችው ብቻ ሉሊት ይሄንን ነገር ታደርጋለች ብሎ አምኗል ማለት ነው። ስለዚህ ህዋን ግን በፍጹም ሉሊት እንደማታደርገው እርግጠኛ ስለነበረች ሮዛ ያደረገችው እርግጠኛ ነች። ያው ከአፏ አውጥታ አንቺ ነሽ ባትልም ሙሉ በሙሉ እሷን የተጠራጠረቻት ማለት ነው። ምክንያቱም ሉሊት ይሄንን በፍጹም እንደማታደርግ እርግጠኛ ስለሆነች ማለት ነው። ከማንም በላይ የባንቴሮን ቆሞ መሄድ የምትፈልገው ሉሊት እንደሆነ ስለምታውቅ ይሄንን ነገር ደግሞ ሉሊት አላደረገችውም ብላ እንግዲህ ያው ሮዛን የጠረጠረቻት። እስካሁን እንግዲህ ማን እንደ ጻፈው አልታወቀም ማለት ነው። ምናልባት ሉሊት ተገኝታ ስትታየ አሁ አሁን ላይ እኔ በፍጹም አላደረግኩም ስትል ያው ቀጥታውን የሚዞሩ እንግዲህ ወደ ሮዛ ነው ማለት ነው። ያኔ ምን እንደምትል ባናቅም አሁን ላይ ግን የባንቴሮን ሕክምና ለማበላሸት ሙከራ አድርጋ ነበር፣ አልተሳካላትም ማለት ነው። ያው ዴቭ ተስፋ ቆርጦ በጣም እየተጨናነቀ ባለበት ሰዓት እንግዲህ ህዋን በምታውቀው ሰው አድርጋ የህክምናው እርዳታ እንዲደረግለት ተደርጓል ማለት ነው። እንግዲህ ያው ባንቴሮ ወደ ውጭ ሄዶ ታክሞ ከአንድ ወር ቆይታ በኋላ ተመልሶ መጥቷል ማለት ነው። ያው እዚህ ጋ ሲመጣ እንግዲህ ምንም እንዳልተሻለው እያስመሰለ ነበረ። ምክንያቱም ያስመሰለ ነው ነው ብለን ነው የምናስበው። እዛ ድረስ ሄዶ መቼም የማይሻልበት ምክንያት የለውም። ግን የሆነ ከሉሊት ጋር ያሰቡት ነገር ሊኖር ይችላል ብለን እናስባለን። ስናየው ሸንቀጥ ብሏል እንግዲህ ያው ንም ጥሏል ማለት ነው። ግን እንደፈለገው እንደ ኖርማል ሰው መራመድ ብቻ ነው ያቃተው እንጂ ከትብከ በፊቱ የተሻለ ነገር አግኝቷል ማለት ነው። በቅርቡም እንደሚሻለው ነው እንግዲህ ያወሩልን ማለት ነው። ስለዚህ አሁን ላይ ሮዛ እንግዲህ ከባድ ችግር ያጋጥማታል ወይም ደግሞ ከባድ ችግር ነው የሚደርስባት ማለት ነው። ባንቴሮ በፍጹም አይፋታትም። እግር በእግር እየተከታተለ እንግዲህ ድራሿን ሊያጠፋት እንደሚችል ነው የምናስበው ማለት ነው። ምክንያቱም ለሷ ብዙ ዋጋ ከፍሏል። እንግዲህ ያው ፍቅረኛሞች እንደነበሩ ነው የምናውቀው ማለት ነው። ለእሷ ያደረገላትን ነገር እንግዲህ ሲነግራት፣ እሷ ምንም አልመሰላትም። ብዙ መስዋዕት ከፍሎላታል። እሷ ግን እሱን በህይወት ማጥፋት በህይወት በፍጹም እንዳይኖር ለማድረግ ጥረት እያደረገች ነው ያለችው ማለት ማለትም አሁን ላይ እንግዲህ ባንቲሩ በመሻሉ ገና ሲመጣ ስታየው እንግዲህ ሙሉ በሙሉ እንዳልተሻለው ስታይ በጣም ተደስታ ነበረ ማለት ነው። ምክንያቱም ይሄ ነገር በፍጹም እንደማይሳካ ደጋግማም እየነገረችው ነበር። አሁንም ሁሉም ነገር ጠሞ ብሃል እንግዲህ ሲጠም አንዴ ነው እግዚአብሔሩም ሳይንሱም ሰውም ጣሞ ባህል ስለዚህ ተስፋህን ቁረጥ አንተ ክንፏን እየተመታህ አሞራን እያለች እንግዲህ ሞራሉን ስገልበት ቆይታለች ማለት ነው አሁን ግን ህክምና አድርጎ መ ይሞታል ሙሉ በሙሉ ሲራመድ ባናየውም፣ ግን ባንቴሮ በውስጡ የሆነ ነገር ይዞ ያለ ነው የሚመስለን ማለት ነው። ዴቭም እንግዲህ እስከዛሬ ድረስ ከሰራቸው ስህተቶች በሙሉ ትልቁ ስህተት የሰራው እንግዲህ ያው ሉሊትን ከቤት ማባረሩ ነው። እንግዲህ ሉሊት ከቤት ከወጣች አንድ ወር ሆኗታል ማለት ነው። የሮዛ ተንኮል እንግዲህ ሰርቷል ማለት ነው። እሷ ይሄንን ነገር ባታረግ ኖሮ ያው ከቤት አትወጣም ነበረ ዴቭ እንግዲህ አሁን ከፖሊሶች ጋር ተባብሮ ባገኘው አጋጣሚ እየፈለጋት ነው ያለው በፍጹም ግን ፍንጫዋን ሊያገኝ አልቻለም ማለት ነው ስለዚህ ከቤት በማባረሩ እንግዲህ በጣም ጸጽቶታል በጣም እየተቆጨ ነው ያለው ነገሮችን በእርጋታ አይቼ ወይም ደግሞ በስነስርዓት ለቤተሰቦቿ ወስጄ መስጠት ሲኖርብኝ ልጅቷን ለእንደዚህ አይነት ችግር ማጋለጥ አልነበረብኝም እያለ እንግዲህ ምግብ መብላት ራሱ መቸገሩን እያየነው ነው ያለ ነው ማለት ነው ምክንያቱም ይሄኔ ኮሷ እየበላች ላይሆን ይችላል ብሎ በጣም እያሰበላት ነው ያለው። እውነትም ሊሆን ይችላል። ያለችበትን ሁኔታ ምንም አናውቅም። እግሯ ወደ መራት ነበረ ስትሄድ የነበረው ማለት ነው። በእርግጥ እንግዲህ ያው የከፋ ነገር ቢሆን ኖሮ ምናልባት ለቤተሰቦቿ ወይም ደግሞ የሆነ አጋጣሚ ተፈጥሮ ልናያት ይችል ነበር ማለት ነው። አሁን ላይ ግን ሉሊት ምን ውስጥ እንዳለች ማንም የሚያውቀው ሰው የለም ማለት ነው። በምን ሁኔታ ውስጥ እንዳለች በፍጹም ማንም አያውቅም። ዴቭ ግን አሁንም ድረስ ተስፋ ሳይቆርጥ እየፈለጋት ነው ያለው ማለት ነው። ሮዛም እንግዲህ ዴቭን ምንም ስህተት ስትሰራ ያው በልጇ በሁዷ ውስጥ ባለው ልጅ እያስፈራራችው ነው ያለችው ማለት ነው። የሆነ ስታት ስህተት ሰርታ ሊቆጣት ሲሞክር እንግዲህ እኔ ልጅህን በወዴ ውስጥ እዣ አለውኝ እያለች እየሸነገለችው ነው ያለችው ማለት ነው እዚህ ጋር ግን እያየን ያለነው እሮዛ ለማንምና ለማንም እንደማትሆን እያየናት ነው እሷም እየተናገረች ነው ማን ለማንም ልታመን አልችልም ማንንምም አላምንም እያለች ነው ያለችው በተዘዋዋሪ ደግሞ ሌላ ሰው እያወራች ነው ያለችው ማለት ነው እንግዲህ የዴቭን ውድቀት ወይም ደግሞ እሱን ከዚህ ከዚህ ምድር አጥፍታ እንግዲህ ከሌላ ሰው ጋር የመሆን እቅድ እንዳላት ለመስራት እያየን ነው ያለ ነው ማለት ነው። የፍቅር ግንኙነት እንዳላት ያስመስልባታል። ምክንያቱም ሰውየው ሲያወራላት እንግዲህ ወይ እንገናኝ ስላት እኔ ባለ ትዳር ነኝ አሁን ላይ እያለችው ነው ያለችው ግን አንድ ቀን አብራው እንደምትሆንም እየነገረችው ነው ማለት ነው። ስለዚህ ያ ቀን መቼ እንደሚሆን ባናቅም ሮዛ ግን ለስምና ለስም ብቻ ነው ከዴቭ ጋር ያለችው ማለት ነው። ከሌላ ሰው ጋር እንግዲህ በፍቅር አኳሁን ሁኔታ እያወራች ከአንዴም ሁለቴ በስልክ ስታወራ አይተናታል ማለት ነው። ስለዚህ ሮዛን ማመን በጣም ነው የሚከብደው። ዴቭ ግን እስካሁን ድረስ እሷ ለሷ ይጨነቃል፣ ለሷ ያስባል፣ የሚለፋውና የሚደክመውን ለቤት ና ለትዳሩ ሲል ነው እሷ ግን በፍጹም ዴቭን ማጥፋት ነው የምትፈልገው ማለት ነው። ሌላው እንግዲህ ው የባንቴሮና የሮዛ ጫ መቼም ሊያበቃ አይችልም። አሁን ላይ እንግዲህ ባንቴሮ ከፊት ከነበረበት ድክመት አገግሟል ትንሽም ቢሆን ማለት ነው። እንግዲህ ምን እንደሚፈልግም ነግሯታል ማለት ነው። ያው ገንዘብ ሲጠይቃት ለአንተ የምሰጥህና የምበጫጭቅልህ ብር የለኝም፣ አሁን የምሰጥህ ነገር በቂ ነው። ከዚህ ሌላ ምንድን ነው የምትፈልገውስ? ብላ ስትጠይቀው እንግዲህ አንቺን መግደል ብሎ አስደንግጧታል። እንግዲህ ባላስብ ነውና ባልገመት ነው ሁኔታ ከተቀመጠበት ተነስቶ እንግዲህ ሮዛን ጉሮሯን አንቋታል ማለት ነው። መጀመሪያም እንግዲህ አልተሻለኝም ያለው ወይ ዴቭ እንዳይጠረጥረው ወይም ደግሞ የሆነ መንገድ አስቦ ነው ብለን እናስባለን ማለት ነው። ምክንያቱም እንዲህ በቀላሉ ብድግ ብሎ ሄዶ ጋር አጣብቆ እንግዲህ ጉሮሯን አንቋታል ማለት ነው። በሆነ ምክንያት የሆነ ነገር ካላጋጠማቸውና እንግዲህ የሆነም ያላቀቀው ነገር ካልመጣ በስተቀር ባንቴሮ እንግዲህ ሮዛን ጉሮሮን አንቆ ሊገላት እየሞከረ ነበር ማለት ነው። መቼም እንደማይሳሳላት እናቃለን። ምክንያቱም ብዙ ነገር አድርገዋለች፣ ብዙ በድለዋለች። በእሷ ምክንያት ነው እንደዚሁም የሆነው ማለት ነው። ለእሷ ብዙ መከራ አይቷል። እሷ ግን እሱን ለማጥፋት ነው የምትሮጠው ማለት ነው። አሁን ላይ ግን ሮዛ በባንቴሮ እጅ የወደቀች ነው የሚመስለው ማለት ነው። እስከወዲያኛው ያሰናብታት አያሰናብታት ባናቅም አሁን ላይ ግን ባንቴሮ ሮዛን ጉሮሯን አንቋት ነበረ ማለት ነው።